እንደምን ሰንብታችኋል! ውድ የህብረት ሥራ ማኅበራችን ቤተሰቦች፣ ከአዋጭ ዜናዎች ጋር ጌታውን ታደሰ ነኝ። አብራችሁን ቆዩ። አዋጭ ከአርቲስት መቅደስ ፀጋዬ ጋር የገባውን የብራንድ አምባሳደርነት ውል አደሰ። አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ባሳለፍነው አንድ ዓመት አርቲስት መቅደስ ፀጋዬን ብራንድ አምባሳደር አድርጎ በመሾም ሰፋፊ ስራዎችን እየሰራ መቆየቱ የሚታወስ ነው። በመሆኑም በቀጣይ ሶስት ዓመታት በጋራ ለመስራት የሚያስችላቸውን የብራንድ አምባሳደርነት የስምምነት ፍርሚያ በአዋጭ ዋና ቢሮ አድርገዋል። በመቀጠል የህብረት ስራ ማህበሩ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ አርቲስቷ ባሳለፍነው አንድ ዓመት ውስጥ ሰፋፊ ሥራዎችን ከአዋጭ ጋር በመስራት መልካም ገጽታ መገንባቷን እናም አርቲስቷ ለቀጣይ ሶስት ዓመታት በጋራ መስራት የሚያስችላትን የብራንድ አምባሳደርነት ውል መፈራረሟን ገልጸዋል። ዛሬ አርቲስት መቅደስ ፀጋዬ የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለሁለተኛ ጊዜ አምባሳደራችን ሆናለች ያው ዛሬ እንደምታዩት ስምምነት አድርገናል። መቅዲን ዋናው አምባሳደራችን አድርገን ስንሾማት ዝም ብለን አይደለም፣ ምክንያቱም መቅዲን ኢትዮጵያን ትወክላለች ብለን ስለምናስብ ነው። አዋጭ በኢትዮጵያ ባሉ ክልሎች ሁሉ ይሰራል። ትልቅ ተቋም ነው። በህብረተሰቡ አሜኔታ ያለው ተቋም ነው ለውጥ ላይ እየሰራ ያለ ተቋም ነው። ወጣቶችን እያገዘ ያለ ተቋም ነው። ሴቶችን እያገዘ ያለ ተቋም ነው። ስለዚህ ይህንን ስናስብ ይህንን ድርጅት ማን ነው በአምባሳደርነት ሊወክለው የሚችለው ብለን ስናስብ አሟልታ ያገኘናት መቅዲን ነው። ስለዚህ በጣም ደስ ብሎናል የእኛ አምባሳደራችን በመሆንሽ ባለፈውም አንድ አመት ውስጥ አብረን በመስራታችን ለእኛም ትልቅ ኩራት ነበረ። በጣም ደስተኛ ሆነን ነበረ የምንናገረው። ምክንያቱም አንቺ በትምህርቱም በፕሮፌሽናል ሰው ነሽ፣ በህብረተሰቡን ትልቅ ተቀባይነት ያለሽ አርቲስት ነሽ። ከዚህም በላይ ደግሞ በብዙ ቦታዎች ያው በአምባሳደርነት እንደምትሰሪ፣ እንደምታገለግል፣ እንደምትፈለጊ እናቃለን እና ስለዚህ ሁሉንም ሊያቅፍ የሚችል አዋጭን በረንብ ፕሮሞት ሊያደርግ የሚችል አብሮን መስራት የሚችል ከአዋጭ ካለው ቪዥን ሚሽን ጋር አብሮ መሄድ የሚችል ሰው ስንፈልግ አንችን ስላገኘን አንችንም እንኳን ደስ አለሽ ማለት እንፈልጋለን። አርቲስት መቅደስ ፀጋዬም በበኩሏ ከአዋጭ ጋር መስራት ከሀገር ጋር መስራት ነው። በነበረኝ አንድ አመት ቆይታ አዋጭ ለማህበረሰብ የቆመ ህብረት ስራ ማህበር መሆኑን አይቻለውም የዚህ ህብረት ስራ ማህበር ብራንድ አምባሳደር በመሆኔም ታላቅ ደስታ ይሰማኛል ብላለች። ከአንተ ጀምሮ አጠቃላይ ማኔጅመንቱ የሚሰራውን የሚያቅ ለሰው ልጅ ክብረት ያለው ባለሙያን የሚያከብር እውቀት ያለውን ሰው እውቀቱን አክብሮ የራሱን አስተዋጽኦ እንዲያደርግ እድል የሚሰጥ መስሪያ ቤት ሆኖ አግኝቼዋለሁ እና የነበረኝ አንድ አመት ቆይታ በጣም ደስ የሚል ነበር። እንደ ብራንድ አምባሳደር ብቻ ሳይሆን እንደ ባለቤት ሆኜ እንድሰራ እድሉን ተሰጥቶኝ ነበረ እና የራሴን አስተዋጽኦ እንዳስቀምጥ ነጻነት ያለበት ቤት ሆኖ አግኝቼዋለሁ። ያ ደግሞ እንደ ባለሙያ እንደ አርቲስት ትልቁ የምንወደው ነገር ነጻነታችንን ነው። ነጻነትን እንደ ገንዘባችን አድርገን የምንቆጥረው እና ነጻነት ያለበት ቦታ ብዙ ነገር መለወጥ ይቻላል፣ ብዙ መስራት ይቻላል። ሰዎች የራሳቸውን አስተዋጽኦ እንደ ልባቸው እንዲያደርጉ፣ ድርጅቱ በሚፈቅደው ስኮፕ ውስጥ እንዲሰሩ የማድረግ ጤናማ የሆነ የስራ ኤንቫይሮመንት የመፍጠር ነገር ለማንድ ባለሙያ ትልቅ ትልቅ ግብዓት ነው ብዬ ነው የማስበው እና ያንን አግኝቼበታለሁ አዋጭ ውስጥ። እንዳልከው ብዙ ቦታዎች ሰራለሁኝ፣ ደስተኛም ነኝ። እግዚአብሔር ይመስገን። አብሬ ከሚሰራቸው ድርጅቶች እና ግን ለማለት የምፈልገው ከሁሉም ከሚሰራቸው ድርጅቶች እኩሌታ እና እንደውም በአንዳንድ ነገር በበለጠ ሁኔታ ደስታን አግኝቼበታለሁ እዚህ ቤት ውስጥ። ውድ የብረት ሥራ ማህበራችን ቤተሰቦች አብራችሁን ከኛ ጋር ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ